በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አደራችሁ? በያላችሁበት የዓለም ዳርቻ ፍጹም የእግዚአብሔር ሰላም ከእናንተ ጋር ይሁን። እመቤታችን ጥበቃዋ ምልጃዋ ከሁላችንም ጋር ይሁን። ዛሬ ደግሞ እንግዲህ ህዳር ስድስት ቀን ወይም ቁስቋምን እያሰብን እንጸልያለን ማለት ነው። ቻናሉን ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ በማድረግ ጀምሩ። ይጠቅማል ካላችሁ ደግሞ ለወዳጅ ጓደኞቻችሁ ሼር አድርጉ። ከዚህ በመቀጠል ቀጥታ ወደ ጸሎቱ እንሄድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ህዳር ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዓለ ደብረ ቁስቋም የአርያም ንግስት የፍጥረታት ሁሉም መቤት ድንግል ማርያም የባህሪ አምላክ ልጇን አዝላ ወደ ምድረ ግብፅ ወርዳለች። በወንጌል ላይ እንደ ተጻፈ በወንጌል ላይ ማቴዎስ ሁለት አንድ እስከ አስራ ስምንት እንደ ተጻፈው ጌታችን በተወለደ በሁለት አመቱ የጥበብ ሰዎች ወይም ሰብአ ሰገል ወደ ቤተልሔም መጥተው ሰግደውለት ወርቅ፣ ዕጣን፣ ከርቤ ገበሩ አገቡለት። ንጉስ ተወልዷል በመባሉ የሰማ ሄሮድስ 144 ሺህ ህጻናትን ሲፈጅ በቅዱስ ገብርኤል ትእዛዝ እመቤታችን ቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሰሎሜ ጋር ስደት ወጣች። ከገሊላ ተነስታ በጭንቅ በመከራ በረሃብና በጥም በሐዘንና በድካም በላበትና በእንባ ተጉዛ በዚች ቀን ምድረ ግብጽ ገብታለች። የአምላክ እናቱ እሳትን አዝላ በብርድ ተንገላታች። ለእኛ የህይወት እንጀራን ተሸክማ እርሷ ተራበች። የህይወት ልብስን ተሸክማ ተራቆተች። የህይወት ፍስሐን ተሸክማ አዘነች። እማ አምላክ ተራበች፣ ተጠማች፣ ታረዘች፣ ደከመች፣ አዘነች፣ አለቀሰች፣ እግሯ ደማ ተንገላታች ለሚገባው ይህ ሁሉ የተደረገው ለእኛ ድኅነት ነው። በእውነት ይህንን እያወቀ ለድንግል ማርያም ክብር የማይሰጥ ሰይጣን ብቻ ነው። አራዊት፣ እፅዋትና ድንጋዮች እንኳን ለአምላክ እናት ክብር ይሰጣሉ። አረጋዊ ቅዱስ ዮሴፍና ቅድስት ሰሎሜ ደግሞ የክብር ክብር ይገባቸዋል። ከአምላክ እናት ከድንግል ማርያምና ከቸር ልጇ ጋር መከራን መቀበል መርጠዋልና። መድኃኔ ዓለም ጌታችን ኢየሱስ ክርስቶስ ለምን ተሰደደ? ለምን ስደቱን መረጠ? ለምን ስደቱን ወደ ግብፅና ኢትዮጵያ አደረገ? አንደኛ ትንቢቱ ይፈጸም ዘንድ በፈጣን ደመና ወደ ግብፅ እንዲወርድ ተናግሯልና። ሁለተኛ ምሳሌውን ለመፈጸም የስጋ አባቶቹ እና አብርሃም፣ ያይቆብ፣ ወይም እስራኤል፣ ኤርሚያስ ወደዚያው ተሰደዋልና ሶስተኛ፣ ከግብጽ ጣዖት አምልኮን ያጠፋ ዘንድ ኢሳይያስ 19 1። አራተኛ፣ የግብጽና የኢትዮጵያ ገዳማትን ይቀድስ ዘንድ። አምስተኛ፣ ሰው መሆኑን በአማን እንጂ ምትሃት እንዳልሆነ ለማጠየቅ ሰው ባይሆን ኖሮ አይሰደድም ነበር። ሄሮድስ ቢያገኘው ደግሞ ሊገለው አይችልም እያለ ያለ ፈቃዱና ያለ ዕለት አርብ ደግሞ አይፈስምና። ስድስተኛ ስደትን ለሰማዕታት ባርኮ ለመስጠት እና ሰባተኛ ደግሞ የአዳምን ስደት በስደቱ ለመካስ ነው። እመ ብርሃን ድንግል ማርያም ለሶስት ዓመታት ከስድስት ወራት ወይም ለአርባ ሁለት ወራት በስደት የቆየችባቸው ቦታዎች አሉ። ድንግል ማርያም እርጉም ሄሮድስ ስትሸሽ መጀመሪያ የሄደችው ከገሊላ ወደ ሶሪያ ድንበር ወይም ደብረ ሊባኖስ ነው። በዚያ በዚያ የሸሸጋት ቅዱስ ጊጋር መስፍኑ በሄሮዱስ ሲገደል ወደ ምድረ ግብጽ ወረደች። በግብጽም ለብዙ ጊዜ ከአንዱ ወደ ሌላ ስትሸሽ ቆየች። ቀጥላም በሰሜኑ የሀገራችን ክፍል ገብታ ደብረ ቢዘን ላይ አሁን ኤርትራ ውስጥ ነው፣ አረፈች። ከደብረ ቢዘን በደብረ ዳሞ አክሱም፣ ደብረ አባይ ዋልድባ አድርጋ እየባረከች ጣና ደረሰች። በጣና ገዳማትም በተለይ በጣና ቂርቆስ ለመቶ ቀናት ቆይታ ቀጥታ በጎጃም ወደ ሸዋ ሄዳ ደብረ ሊባኖስን ቀድሳለች። ቀጥላም እስከ ደብረ ወገግ ደብረ ሐዘሎ ደርሳለች። በእግሯ ያልደረሰችባቸው የሀገራችን ክፍሎች በደመና ተጭና አይታ ባርካቸዋለች። ከልጇም በአስራትነት ተቀብላለች። ሄሮድስ ሞቱን በመልአክ ብስራት ቅዱስ ገብርኤል የነገራትን እዚሁ ኢትዮጵያ ውስጥ መሆኑን ትውፊት ያሳየናል። እመብርሃንም ከሀገራችን ሰዎችን ከሀገራችን ሰዎች የተቀበለችውን ስንቅና ስጦታ በአምስት ገመሎችና ከቅዱሳኑ ዮሴፍና ሰሎሜ ጋር በዚህች ቀን ደብረ ቁስቋም ውስጥ ገብተው ከድካም አርፈዋል። ሐሴትንም አድርገዋል። ዳግመኛም ከክርስቶስ ልደት አራት መቶ ዓመታት በኋላ በዚች ቀን የግብጿ ደብረ ቁስቋም ታንጻ ተቀድሳለች፣ የቅዱሳን ማደሪያም ሆናለች። ይህስ እንደምን ነው ቢሉ ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ በሶስት መቶ ዘጠናዎቹ አካባቢ ድንግል እናቱን ቅዱሳን ሐዋርያትን አዕላፍ መላይክትን፣ ጻድቃን ሰማዕታትን አስከትሎ ወረደ። የወቅቱ የግብጽ ፓትርያርክ ቅዱስ ቴዎፍሎስና ሊቁ ቅዱስ ቄርሎስ ቤተ ክርስቲያኑን አንጸው ሕዝቡን ሰብስበው ይጠብቁ ነበርና ወርዶ ቀድሶላቸው ታላቅ ደስታ ሆኗል። ይህች ቀን ለእኛ ለክርስቲያኖች ሁሉ እጅግ የደስታ ቀን ነውና ሐሴትን እናድርግ የሰማይና የምድር ጌታ ለእኛ ሲል ካደረገው ስደቱ በዚች ቀን ተመልሷልና ስደቷን አስበን ካዘንን መመለሷን አስበን ደስ ልንሰኝ ይገባልና። አባ ጽጌ ድንግል ዘወለቃ ጻድቁ አቡነ ጽጌ ድንግል በ14ተኛው መቶ ክፍለ ዘመን የነበሩ ሊቅና ገዳማዊ ናቸው። የዘር ሀረጋቸውም ምንም ከቤተ እስራኤል እንደሚመዘዝ ቢታወቅም ኢትዮጵያዊ ናቸው። አስቀድመው አይሁዳዊ በመሆናቸው ኢየሱስ ክርስቶስና ድንግል እናቱን አያምኑም ነበር። የተማሩትን ብሉይ ኪዳንን ብቻ ነበር። በጊዜውም ክርስቶስ አልተወለደም፣ ትክክለኛውም እምነት ይሁዲ ነው እያሉ ከክርስቲያኖች ጋር ይከራከሩ ነበር። አንድ ቀን ግን ከታላቁ ሊቅና ገዳማዊ አቡነ ዜና ማርቆስ ጋር ተገናኙ። ጻድቁን ስላልቻሏቸው ተሸንፈው በክርስቶስ አመኑ። አቡነ ዜና ማርቆስም አስተምረው ክርስትናን ሲያነሷቸው ሲያጠምቋቸው፣ ጽጌ ድንግል አሏቸው። ሲመነኩሱም ጽጌ ብርሃን ተብለው ቀጥለውም በጾምና በጸሎት ሲጋደሉ፣ እመቤታችንንም ሲለምኑ ምስጢር ተገለጠላቸው። የእመ ብርሃንን ስዕል አድኖ በአበባ ተከባ፣ በብርሃንም ተውጣ ተመለከተ። በዚህ ምክንያትም ዛሬ በጣፋጭነቱ የሚታወቀው መሀሌተ ጽጌ 150 አርኬ አድርገው ደረሱ እስከ ዕለተ ዕረፍታቸው እመቤታችንና ልጇን በገዳማቸው ሲያመሰግኑ ኑረዋል። ጻድቁ ያረፉት ጥቅምት 27 ሲሆን ዛሬ የቃል ኪዳን በዓላቸው ነው። ቸሩ መድሃን ያለም የድንግል እናቱን ስደት አስቦ ከመንግስተ ሰማይ ስደት ይሰውረን ከስደቱ በረከት ያድለን። ህዳር 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅድስት ደብረ ቁስቋም ወይም ይጠታ ለማርያም፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ ብሩክት፣ ቅዱስ ዮሳ ወይም ወልደልፊዮስ፣ ቅዱስ ቴዎፍሎስ ሊቅ፣ አባ ጽጌ ድንግል ዘወለቃ፣ አባ ፊሊክስ ዘሮም። ወርሃዊ የቅዱሳን በዓላት ቅድስት ደብረ ቁስቋም፣ አባታችን አዳም፣ እናታችን ሄዋን፣ አባታችን ኖህ፣ እናታችን ሀይክል ቅዱስ ኤልያስ ነብይ፣ ቅዱስ ባስሌዮስ ዘቂ ሳርያ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከ ስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል ወስብሐት ለእግዚአብሔር